ሰበር ዜና። አሜሪካ በኢራን ኒውክሊየር ሳይቶች ላይ የደረሰችውን ጥቃት በተለይ ፎርዶ ላይ የደረሰችውን ጥቃት ተከትሎ ሶስት ነገሮችን እናሳይ። የመጀመሪያው በኢኮኖሚስት የሚባለው ጋዜጣ ሚሊታሪ ኤክስፖርቶችን አናገርኩ ብሎ ባወጣው ሪፖርት ፎርዶውን አሜሪካ በምንም አይነት ጂፒዩ 57 በተባለው ባንከር ቦምብም ሆነ ምድር ላይ ያለ ቦምብ በሙሉ ፎርዶ ጥቃት ተደርሶበት የሚወድም አይደለም፣ የሚደርስበትም አይደለም ሲባል ተገልጿል። እንግዲህ እንደሚታወቀው ኢራን ምንም ነገር አልተነካብኝም እያለች ነው። ትራምፕ አብሊቴት አደረግነው እያለም ነው። ኢንዲፔንዳንት የሆነ ነገር እስካሁን አልታወቀም። ይህን ተከትሎ የአለም አቀፍ የኢኮኖሚ ቀውስ እንደሚፈጠር ዓለም ላይ ስጋት ሆኗል። ቭላዲሚር ፑቲን ሞስኮ ቴሄራንን ለመርዳት ጥረት እያደረገች መሆኑን ተናገሩ። ይህንንም ያሉት ሰኞ ዕለት ከኢራን የውጭ ጉዳይ ሚኒስትር አባስ አራጋች ጋር ለውይይት በተቀመጡበት ወቅትም ነው። ሞስኮ ቴሄራንን ለመርዳት ጥረት እያደረገች ነው ማለታቸውን ኒውስዊክ የዜና ወኪል ከደቂቃዎች በፊት ዘግበውታል። ቪላዲሚር ፑቲን ፕሬዝዳንት ዶናልድ ትራምፕ ቅዳሜ ምሽት 30,000 ፓውንድ በከርበስተር ቦምቦችን በመጠቀም የኢራንን የኒውክለር ቦታዎችን በመደብደብ የወሰዱት ወታደራዊ እርምጃ ዩኤስ ኢራን ላይ የወሰደውን ጥቃት ያልተፈለገ ጥቃት ሲሉ ጠርተውታል። ይህም በኢራን ላይ የተፈጸመ ወረራ ነው ሲሉ ፑቲን ተናግረዋል ሲል ኤኤፍፒ የዜና ወኪል ዘግቧል። አክለውም ሩሲያ ከፍትሐዊ ያልሆነ እርምጃ በኋላ ለኢራን ህዝብ እርዳታ ለመስጠት ጥረት እያደረገች ነው ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ካሜይ ተጨማሪ እርዳታ እንዲጠይቅ ለፑቲን ደብዳቤ ጽፈዋል ሲል ስማቸው ያልተጠቀሰ ከፍተኛ ምንጭ ጠቅሶ ሮይተርስ ዘግቦታል።